ይህንተገታለ እና መለላቸው ከልጌ ነው። ሱመያ ችግሯት አይደለም፣ እያሳደዷት ነው ነ እያሳደዷት ነው ሆነ እያሳደዷት ነው እንጂ እንደዛ ማለት ነው። እና ደግሞ እንደዛ በጣም የሆነ እናት ማለት እንደዚህ ነው። በቃ እነዚህ ሁለት ጭምር ብላ ነው እንጂ አንድ ምንም እንትን ማለት ነው። እና ምክንያቱም እነሱ እንደዛ ትዳራት ምስሉ ራሱ እሱ ተላይ ተላይ አልፈልጋትም ቢልም ውስጥ ውስጥ እያሳደዳት መሆኑ እያሳደዳት ነው የሚሆነው። በጣም ይገርምሃል፣ ወላሂ ያሳዝናል። እና አሁን እሷ እዛ ሆና ቪዲዮ ስትለቅ እኔ እውነቷ መሰለኝ ነበረ። በቃ ያን ያህል አይደለም። በአሁኑ ሰዓት ኢትዮጵያ ራሱ ማንን ማንን አይተማመንም። ጎረቤት ጎረቤት ነው፣ ጓደኛ ጓደኛ ነው፣ ያለን ጓደኛ አሳልፎ ስለሚሰጥ ማለት ነው። ጓደኛዬ የቀረበው ሰው መልሶ አሳልፎ ስለሚሰጥ አሁን እሷ በቃ ጓደኛ ያለችው ሁሉ አሳልፎ ለሰይድ የሚሰጣት ነው፣ አሳልፎ ለሰይድ የሚሰጣት ነው የሚመስለው። ጓደኛ ያለችው ደግሞ አሳልፎ ለአዩ ነገር የሚያቀብል ነው የሚመስላት እና የዛ የዛ ነው እንጂ እውነት እንትን ቸግሯት አይደለም። ብር ቸግሯት ወይም ደግሞ ኑሮ ከብዷት አይደለም። ኑሮ እንኳን እሷ ሌላም ሰው ነው የሚኖረው፣ እየሰራ እየኖረ ነው። ሰው እንደዛ ነው እንጂ የምትኖረው ከብዷት አይደለም። ያው ያሳድዱኛል፣ እንደፈለኩ ገብቼ መውጣት አልቻልኩም፣ ተሳቀኩኝ እያባረረኝ እዛ ሰውን እዛ እየመጣ እንደዚህ እያለ ቪዲዮ እየለቀጡብኝ እያሸጉብኝ ምናምን የሚለው ቅንጭላቷ ውስጥ ገብቶ ነው እንጂ እሷ ኑሮ ከብዶባት አይደለም። ግን የሆነ እሷ ሰው የማያውቀው እሷ የምታውቀው ነገር ስላላት ይሆናል እሱ አውቆ ከላይ እኔ አልፈልግሽም ምናምን አልልሽ እንቢላትም ውስጥ ውስጡን እያሳደዳት ሊሆን ይችላል፣ አይታወቅም። አይ ደግሞ ታውቃላችሁ ዕለት ምንም ታረገ ይሆናል ብላ አሁን ዛሬ አንዱ የሚቀርባት ደግሞ አምና ቤት የምትከራይበትን ሰው አታምንም። ጓደኛም ላይ ቀረበችው ሰው አታምንም። አሳልፎ ይሰጠኛል ይመስላል ወጥቶ ገብቶ እንደሰው ቪዲዮ ጎረቤት ወደ ጎረቤት ጓደኛ ወደ ጓደኛ ማለት ደግሞ ስለማትችል ነው። እኔ ብዙ ጫና ብትገባኝ ነው እንጂ ስለእንትኑ አይመስለኝም፣ የሄደችበት ማለት ነው። ሰይድ ደግሞ ወደ ሰይድ ስመጣ ደግሞ ሰይድ ደግሞ አስመሰኝ ነው። ትናንትና እጁ ቆርጦ እጁን ቆርጦ ሊያበላት ያለ ሰውዬ ነው። እጁ ነው የቀረው እንግዲህ። በፈራ እየቆረጠ በፈራ እየቆረጠ ልትበላ ያለችው እኮ እንትን እያለ አቀ ቅጥር እንዳደረጋት ማለት ነው። አስመሳይ ነው እንጂ ሲጀመር ከመጀመሪያው እዚህ ቦታ አይደርስም ነበር እሱ ባያስመስል ማለት ነው። ባያስመስል እዚህ አይደርስም። አይሉም ደግሞ የልብ ልብ ሰጣት አትድም ነበረ። ስንት ዓመት የለፋችሁን እኮ ነው ለውዬው ብድግ የሰጠበት አፏ ባይናገርም እኮ ሆዷ ይሄን ስታይ በጣም ትናደዳለች። ለእሱ ስትል ነው እንጂ አሁን ስንት ዓመት እሷ ገና ሰርታ መስራት ሲገባል ትናንትና መጣ። ያንን ሁላ ገንዘብ ያንን ሁላ ነገር ስታገኝ እሷ ሱመያ እንትንድናታ ማለት ነው። ሰይድም ደግሞ ገና ለገናው ሱመያ ምንም መስራት ታየኝ እያለቀስኩ ምናምን ስላት መሳይ ነው። ይዘች ላይ ብሎ እቤቱ ሲሄድ ግጠር ሲሄድ ሌላ ሰው ሆኖ ነው የሚያገኝ ሌላ ሰው ሆኖ ማለት ነው። ግን ቪዲዮ ላይ እዛ ላይ እኔ ትናንትና እንደዛ ብሎ ቪዲዮ ሲቀርጽ ምንም አልመሰለኝም። ምክንያቱም አዩ ጋር ሲል በዛ እየተማረ ነው። ጎኑ ደግሞ ደግሞ እንወድሻለን ምናምን ይሄ አስመሳይ ነው። እሷ ገብቷታል። ሲጀመር አስመሳይ እና እንትን ቢላት እንኳን የስንት ዓመት የለፋችበትን አሳልፎ ለዛች አይሰጥም ነበረ። እሷም ሰርታን ያገኘች ይላት ነበረ እና ይኸው ደስ ይበላት ቀርቶ አስረሙ ቤት ውሰዳት እንጂ ሱመያ ያን ቤት ኖርትችል ነበረ ነበር። ሰላም ብታገኝ ማለት ነው። ግን ሰላም አላመየኝም። ስቃ የእሷ ኑሮ ስቃ አውቃን ማለት ነው። እሷ ቦታ የሆናችን ስታስብ እንደፈለገች እና ደግሞ ይሄ ነው ያለውን ነገር ሱመያ ተተረዳቸዋት። ከሷ ወሬ ሳጠብቆ ፊቷን ሆኗን ሰይድ የሚያደርገው እሷ የነበረችበት ቦታ አይደለም፣ ሁሉን ነገር ይገባቸዋል። ግን ከሷ እስከሚወጣ ይሰማለን ማለት ነው። እና ይሄን ይመስላል እንጂ ሱመያ ቸግሯታል። እና ሱመያ ሰይድ እየተጫወተባት ነው፣ አናዷት ነው። ለካሜራ እንዴት ሆነ በውስጥ ሌላ ሰው ሰይል ማለት ነው። ለያያ እዳደዳስመያል እንጂ ቸግሯት አይደለም፣ አይደለም። ምንም ነገር የሌላቸው እኮ እየኖሩ ነው። እንደ ሰው ሀገር እንደ ሰው አገር ነው የሚኖረው። ብቻ ግን እንደፈለገች መውጣት መግባታችንም እንደፈለገ ልጆቿን ማስተማር አልቻለችም። ከማን ጎረቤት ምናምን አጠጋ የማን ጓደኛ ምና አጠጋ። ዛሬ ጓደኛ ነጠትን አሳልፎ ይሰጧታል። እና ደግሞ አስመሳይ ነው። ወላሂ ነው የምላቸው፣ ዝም ብላችሁ ነው እንጂ ሲጀምር አዩ። በኋላ ሌላ ምናምን ነበር ግን አሁን በኋላውን እና እንግዲህ ልጅ ይዛ ታውቃላችሁ፣ እንግዲህ እንደዚያ ተንከራታ ተንከራታ አንድ ድር እንኳን አድሮ ለመውጣት ከአዲስ አበባ ባህር ዳር ተብሎ ለመድረስ ማለት ነው። ግን እሷ እዛ ሰላም ሀገር ስለሆነ